መእነሱ ራሱ ስራቸው ሆኖባቸው እን አልተዋጥላቸው። እንደ ሴት ፖሊስ ሆኜ ምናምኗ ሳይቀር ነው የተፈተሰችው። በዛ ላይ እንግዲህ አምስት ሺህ ሰርቃኝ ነበር ከዚህ በፊት ስትል፣ በመሀል ነው የገባውኝና ብላአቅል በጭንቅላት አምስት ሺህ የሰረቀች ሴት እንዴት ታስቀምጫለሽ? እንደገና ደግሞ አለች፣ ስወጣ ከቤት ሁለት ቀለበት እዛ ጋር አድርጌ የነበረ ኖ ሁለት ቀለበት እዛ ጋር አለ ስመጣ እንዳላጣ ብያት ነበር። እዛ ጋር እንዳስቀመጥኩ አስታውሳለሁ። እስኪ ከሰራተኞቻችን ላይ ልጆቻችንን ጥለን እየወጣን፣ አንቺ እንዴት ነው ሁለት ቀለበት አደራ የምትይው? በምን አሰብሽው? እንደገና ስትመጪስ እንዴት አጣሽው? እስከዛሬ ሁሌ ስትወጪ ይሄን ነበር የምትዩ። ሴትዮዋን ልጠመጥምባት። ሴትዮዋም ማደለችም፣ የሴትዮዋን ልጅ ናት። የሆነ ልጠመጥምባት የፈለገችው ነገር አለ። ሁለት አበሻ ሰራተኞች አሉ፣ እነሱንም ጠይቀዋቸዋል ፖሊሶቹ። ምንም ነገር እንደሌለ ነው፣ ምንም በቃ ውሸታምነታቸው እንደውም ያሳወቁት። አምስት ሺህ ሰርጣን እያወቅን ነው ያስቀመጥናት የሚለው፣ ይሄ ራሱ የቻለ በቃ የሌለ ታሪክ ነው። እንኳሁም፣ ሙኒት ትመርመርና አንቺ ሞሰል ትችያለሽ አሉ። የደረሰባት ድብደባ አለ ምናምን ያስታውቃል። አሁን የኔ ችግሩ ምን እንደሆነ ልንገርህ፣ በሰላት ልብስ ነው ያለሁት። የለበስኩት አንድ ነገር የለም ከስር፣ በቃ ባዶ ፒጃማ ነው

እኛም ኮራን በእናንተ። አሁን ይሄ አሪፍ ሀሳብ ነው ታሜ ያመጣው። ሲጀመር ገብቼ ድምቀት መፍጠር፣ መጀመሪያ ልጅቷን መብቷ ይከበርላት። አዎ፣ ተደብድባለች፣ ያይታየላት። በቃ ጥሩ ልጅቷ ሲጀመር በጣም ነው የምታሳዝነው። አሁን እዚህ ጋር አንድ ትምህርት ውሰዱ። ፖሊስ ቤት ውስጥ መግባት አይችልም፣ ግን ምንድነው ደፋል መደኔ የእሳት አደጋው ምንድን ነው የሚባለው? ታሜ ድገመው። እነሱ ቤት መግባት ይችላሉ። አዎ እነሱ ገብተው በር መስበር ይችላሉ። እያችሁ የተሸወድነው እዚህ ጋ ነው ቅድም አሁን ዋናው የስርቆቶ ነገር እሱ ማለት ይደርሰበታል ማለት ነው። ግን አሁን ደብደባ ስለደረሰባት የእሷን መብት ሴትዮዋ ማለት መታሰርም አለባት። ከዛ በኋላ ታ ው እ አየመሩኝ እንደው ዳዴ ነው የሚሉት እዚህ እየሰማኸኝ አ ጋ አለህ። ንዳው አይዞህ አልፈራም

ወይ ጉድ ተመስገን። ብቻ እንኳን እዚህ እንኳንም ለደረሰች መቤቴን እንኳንም እንኳን እዚህ ደረሰች፣ ፈጣሪ ተመስገን። ቢያንስ ራሱ እነሱ ጋር መድረሱ አንድ ትልቅ ነገር ነው። ዋናው ነገር እንኳን ከነዚህ አውሬዎች ወጣች፣ በቃ ዋናው እሱ ነው። በጣም በጣም ማለት ብትታሰር ይሻል። እግዚአብሔር፣ የሰው ልጅ በቁሙ ሰቀቀን አው አረጋሽትም ታ ለዚህ ሰምተሽኛል። እንዴት እኮ እንደ እንደ እንደ እንደተንሰፈሰፈች አዎ ማሪ እሺ

አሁን ለትጂኛ እንመቀኛለን አለች። ለእኔ እየጻፈች ልይ መስዬ ነይ መስዬ ግቢ በእናትሽ፣ አጭቅጭቅኝ አውቃለሁ፣ ምቀኛ መሆናቸውን አትንገሪኝ፣ አውቃለሁ መስዬ ምቀኛ እንደሆኑ። ምንም አያስፈልግም ነው ሳራ የምትባል ዋና ነቀዝ ምቀኛ እያለችኝ፣ በውስጥ ተይው መስዬ አትለምኝ ምቀኝነት ይዟቸው ነው ትለኛለች። ልጅ በውስጥ መጣ በማንኛውም ጉጭኔ አራት ሺህ አስክደርግልሻለሁ ከሁለት ሺህ እውነት

የምታመሹት እኔ ጋ ማናላችሁ? ካለኔ ካለኔ ማናላችሁ? ማሮቼ ወርቆቼ ወርቆቼ የኔ ስፖምፓ አይሰሶች የኔ ናይሰሶች አርጉልኝ ለእኔ ስትሉ ምንም አታሽቀብጡ። አለቅላቅ አያስፈልገኝም። መስዬ እነግራኛለሁ። ይበሳችሁናወቆመልሽ ይኸው ቀጣለ የኔዎቹ የኔዎቹ እኔ ብያቸው እኔ ብያቸው አሁን እዚህ የሚያያቸው አስር ሺህ ሰው እኮ እኔ ቦታ ይወጣሉ። አታውቁም፣ ለእኔ ብለው ነው ቁጭ ያሉት። ለእኔ ብለው ለእኔ ብለው እኔ ስለሚወዱኝ ቁጭ ያሉት ፍቅሮቼ አሉ። እሰይ፣ እውነት ነው፣ ሀቅ ነው። ማሮቼ፣ ፎሎ አድርጉልኝ። ቲጂ እነሱ ለተቸገረ ሰው ነው የቆሙት ብለው ያለቱን የነገርኩሽ

ሀብታም ሀብታም ነው የሚያውቀኝ፣ ሌቭል ያለው ጋይ ራስ እርስ በራሳችሁ ደግሞ ፎሎ ተደራረጉ። እርስ በራሳችሁ ፎሎ ተደራረጉ። ራስ በራሳችሁ ተደራረጉ ፎሎ። እሺ ጋይሶች ፎሎ ተደራረጉ እርስ በራሳችሁ። ታሪ ማሲን ሰባት ቁጥር እየሳየች ቆን የት አለች? አንዴ አንተም ልሰጣው አጣች ጓደኛዬ። አው ጌታ የት አለች ግን? የለ አንቺ፣ ስንት ሺ ዶላር እኮ አካውንቷ ላይ እንደ ማሚዬ። አያስፈልግም፣ አያስፈልግም ማሚዬ። ይቆርጣል እኮ የልጅቷ ቤት። አትስጡኝ ጊፍት እዚህ ቤትከለ አትስጡኝ፣ ይቆርጣል። ማሮቼ በእናታችሁ ሁ አጨርሱ። መስዬ ማሬ ሙኒት እየደረሳችሁ ነው እንግዲህ። እየተከተልኩ ነው እኔ ቦታውን ስለማለቀው፣ ይሳቅን እየተከተልኩት ነው እሷ ህጉን ስለማታቅ ምርመራም እንዲደረግላት ተደብድባለች፣ ምግብም ከነጋ አልበላችም ስለው ምርመራም እኛ እንወስዳታለን፣ ምግብም እንሰጣታለን። ጠዋት ከምርመራ በኋላ ነው እንትን ማለት ምንም ነገር ማድረግ የምንችለው። እንደገና ደግሞ እንትን ልስጣቸው፣ አይዲ ልስጥና ልውሰዳትና ጠዋትን ይላምጣት ስል ቀድዬ የለም ልትከፊ ምንድን ነው ጠዋት ልትቶኛ ታስሽም

ሜሉ ምንድን ነው አንቺ ግን ምጽፊው እኔ ግን ከፋ ይደገፍ ብታደርጉ ምንድን ነው ደገፍ የምናርግሽ መድሃኒዓለም ይደግፍሽ ማርያም አሁን እኛ ደገፍ የምናደርገው ችግር ላይ ያለ ሰው አለ ፎሎ አድርጋት ወዲ ምንድን ነው ደገፍ የምናርግሽ ሚሉ ምን ፈልግሽ ነው ቆዩ ምን ተባለች ቆይ አንድ ጊዜ አንድ ጊዜ ብቻ ጠብቋት ከይስ ምን እንደት ተባለች ሜሉ እኮ የእኛ ናት ሜሉ የእኛ

በትልቁ ላድርግላችሁ ይኸው፣ አንዴ 30 ሺህ ብቻ አስገቧት። ማርያምን እኔ እንደዚህ በማርያም በአላህ ቴንኪ። ማርያምን አንድ ሺህ ሰው ብቻ ነው የቀራት። አንድ ሺህ ሰው ብቻ ጠቅጠቅ አድርጉት እንዲሞላል አንድ ሺህ ሰው እሰይ መጨረሻው ምን ያህል ሲቆም ይቆም። አንድ ደቂቃ ከዛ በኋላ በቃ ጁን ፎሎ እናርግበት። አንድ ሺ ሰው ብቻ ነው የቀራ፣ ቶሎ በሉ ከዛ ተኙ። ትተኛላችሁ ማርያም፣ አፍጥኑ። ታ ፎሎ አድርጓት ሃያ ስምንት ሺ ዘጠኝ መቶ አል ሰላሳ ሺ አለ ኖ ኖ፣ አልገባችሁም ውዴ፣ ለእናንተ ነው የሚታያችሁ። ሰላሳ ሺ አል ሃያ ዘጠኝ ሺ ናት አሁን? 29 ሺ ናት። አንድ ሺ ሰው ብቻ ነው የሚጎላት። አንድ ሺ ሰው ብቻ ነው የሚጎላት። ማርያምን ሰላሳ ሺ ልትገባ አንድ ሺ ድፍን ሰው ነው የሚቀራት። አበባ ይደረሰ አትስጡበት፣ ጋይ ሳበባ አይደለም። አበባ አትስጡበት፣ እስኪረፉ ወይኔ። የብሩ ከህት ጊፍት አትስጪት፣ ተይ ማሬ። ፎሎ ብቻ ነው የምታረጊው እሺ። አድርገናል መሲ ቴንኪው ውዶቼ። ሃያ ዘጠኝ ሺ ናት። አንድ ሺህ ሰው ብቻ ከዛ ነው አፌን እዘጋላችኋለሁ። ድምጼን ማሰሙት 29 ሺ 1 ሺ ሰው ብቻ እኔ ማርያም እነሱ ቁጭ ብዬ ባሌዎቹ ቁጭ ብሎ አድርገናል። መሲ ቴንኪው 900 ሰው ብቻ፣ 900 ሰው ብቻ። ስላለሽ እኮ ነው፣ ስላለሽ ነው ሳሪ አንቺ ባት ኖር እንዴት ስላለሽ ነው የሚሆነው። ኑሪ ይለን አይዞሽ። ዘጠኝ መቶ ሰው ብቻ እግዚአብሔር ብድራታችሁን ይክፈለው። እንደዚህ ዋጋ ሰጥቶ መሲ ማንነው ለምትሉ ቆይ አንዴ። ኤም ኤ ኬ መሲ ማንነው ለምትሉ እጁዬን በትልቁ ያደረኳትን በትልቁ ያደረኳትን ሰላሳ ሺህ ልትገባ ትንሽ ነው የቀራት። ሀያ ዘጠኝ ሺህ አንድ መቶ ነው። ዘጠኝ መቶ ሰው ብቻ በማርያም በቃ። አሁን ቶሎ ቶሎ አንዴ ሁላችሁም ተረባረቡ ቤቱ ተባረከ። ቴንኩ ቴንኩ። ቤቱ ተባረከ። ጋይስ ባርኩ፣ ባርኩ። ቤቱን ባርኩ፣ አፍጥኑት። መፍትሄ የሆነች አለች። ባርኩት፣ ቤቱ ጁን። ፎሎ አድርጓት። እየነዳ ነው መሰለኝ። አው እየነዳ ነው። አዎ መስዬ፣ እኔ ድሮ ነው ፎሎ ያደረኳት። ፎሎ አን ፎሎ ፎሎ አን ፎሎ አድርገው፣ ችግር የለም በረከቱ እንዲያድርብኝ። ሙኒት የት ነሽ? ፓርኪንግ ውስጥ ነኝ። ደረስክ?